ስለዚህ አንተ ደላላዋን እንኳን ሚስት ነው ባለቤት ነው የምትፈልገው፣ የተዳራ አጋር እንጂ አንተ ደላላ አይደለም የምትፈልገው። ስለዚህ ዘካሪያስ እንደ አዲስ ነው መስፈርት የምታስመዘግበው። ይዞታል፣ ኔትወርኩ ዘካሪያስ እንደዚያ ነው የተፈጠረው። እሺ ዘካሪያስ መስፈርቱን እንደ አዲስ ነው ወይማ እሺ መስፈርቴ ሃይማኖቷ የኦርቶዶክስ ተከታይ የሆነች ብትሆን በጣም ነው የምፈልገው። ኦርቶዶክስ እምነት ተከታይ የሆነች እድሜዋ እድሜዋ እኔ ኦልሞስት አሁን ሀያ ስምንት ይሞላኛል ሰኔ ሀያ አስራ ሁለት ሜቢ፣ ችግር የለውም። ከሀያ አምስት እስከ ሰላሳ ሁለት አካባቢ ቢሆን ችግር የለውም። ሀያ አምስት እስከ አንተ ሀያ ስምንት ሆነህ ከእስከ ሰላሳ ሁለት በአራት አመት ብትበልጥክ ችግር የለብቅም፣ ችግር የለውም። እሱ አክሴፕት አደርገዋለሁ። ለእኔ ረለ በአራት አመት ሴቷ ከበለጠች ከባድ ነው። እሺ ከምትፋ ፀይም፣ ቀይ፣ ጥቁር ያው ኖርማሊ ብዙን ጊዜ ያው ማለት ከለር ላይ ብዙ ዲፔንድ አልሆንም። ለምን ካልሽኝ ያው የሰብአዊነት የሁማኒቲ ካራክተር ያላት ከሆነች ከለር ላይ ያን ያህል ዲፔንድ አልሆንም። ነገር ግን ያው ቀይ ወይም ፀይም ብትሆን ደግሞ ይመርጣል። ፀይም ብዬ ይልካለሁ። ፀይም ወይም ቀይ ብዬ ይልካለሁ። እሺ ቁመቷስ? ቁመትን የሜትር ከሰባ ሁለት ነኝ ከሰባ ሶስት ሜቢ ከሜትር ከአምሳ አምስት እስከ ስልሳ አምስት ቢሆን ከመስገን ሜትር ከአምሳ አምስት ደስ ይላል። ከሜትር ከመጣሽ ስራ ቢኖራት ባይኖራት፣ አይ ስራ ሊኖራት ግድ ይላል ያው ምክንያቱም ይሄ ሚቹዋል ቤነፋይት ነው የሚባለው ትዳር እንጂ በአንዱ ላይ ዲፔንድ የምትሆኝም ስላልሆነ የግድ ያው ስራ ያላት ብትሆን ይመረጣል። ነው ሚቹዋል ቤኔፊት ማለት ማታቁ ከሆነ ቤተሰብ ለማታቁ ስታረጉ ብላችሁ፣ ሚቹዋል ቤኔፊት ማለት የጋራ ጥቅም ማለት ነው። ትዳራችን የጋራ ጥቅማችን ነው። እኔ ሰርተን ገንዘብ ማምጣት አለብን እንጂ አንድ ሰው ላይ ዲፔንድ ተሆኖ ባል ላይ ብቻ ተማምኖ ቁጭ ብሎ መብላት የለም፣ ድሮ ቀረ። በአሁኑ የአሁን ትዳር ባልም ሚስትም ሰርተው አምጥተው ለቤታቸው እኩል ያዋጣሉ እንጂ ባል ብቻ እየፈጋ እያመጣ መስጠት ድሮ ቀርቷል። ሁለትሽም እኩል ነው የምትተገረቢ ባልም ሚስትም አሁን ላይ ነው እያለ ያለው። እሺ፣ ስራ ያላት የት ሀገር የምትኖር ሀገር ቤት ወይም ከሀገር ውጭ ምርጫው እንዴት ነው? ሀገር ቤት ወይም ከሀገር ውጭ? በቃ ከሀገር ውጭ የሆነ የትኛውም ሀገር ብትሆን ደስ ይለኛል። አረብ ሀገርም ቢሆን ችግር የለውም። አ ለምን ከዚህ በፊት አንተ ሊስት ላይ ይዘህ የመጣህ ከአውሮፓ፣ አውስትራሊያ፣ እስራኤል ምናምን ስትል ነበር፣ እና አሁን ግን አረብ ሀገርም ቢሆን ለሳምፕል ተናገርኩ እንጂ ግዴታ እዚህ ጋር እዚህ ጋር መሆን አለበት ማለት አይደለም። ኢን ዌይስ ኤክስተርናል ማለት ከውጭ ሀገር ከሆነ ከየተኛውም ሀገር ቢሆን ችግር የለም። አግብታ የፈታች ብትሆን ችግር አለው? ችግር የለውም። እሺ ልጅ ያለው ማለት አንዴ ያው ከአንድ ልጅ ካላት እንኳን ችግር የለውም። ከዛ በላይ ከሆነ ግን ያው ትንሽ ይከብዳል። በዛ ላይ ደግሞ አግብታች ስትፋች የተፋታሽበትን ሪዝን ወይም ምክንያት ያው ሩላውት አድርገሽ ያንን ምክንያትችን ለማስወገድ ዝግጅ ሆንሽ ሰው ከሆንሽ ምክንያቱም ድክመችሽን ካወቅሽው ፊድባኩን ካወቅሽው ምንም ያን ያህል ችግር የለው። ጥሩ እሺ። የዘካሪያስ መስፈርት ኮድክ ዜሮ አንድ ነው። የዘካሪያስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከሀያ አምስት እስከ ሰላሳ ሁለት የሆነ ፀይም ወይም ቀይ የሆነች ቁመቷ ከሜትር ከሀምሳ አምስት እስከ ሜትር ከስልሳ አምስት ድረስ የሆነ ስራ ያላት ከሀገር ውጭ የምትኖር አግብታ አይፈታችን ብትሆን ልጅም ያላት ከአንድ ባይበልጥ ልጁ ይመረጣል ያላት ብትሆን ምንም ችግር የለውም። ይሄንን መስፈርት የምታማይ የዘካሪያስ ኮድ ዜሮ አንድ ነው፣ ትጽፍ ያለሽ። ሰላምና እሺ፣ ፍሬ መስፈርትሽ ምንድን ነው ማሬ? ከሃይማኖት ነው ምንድ? ኦርቶዶክስ። በእምነቱ ኦርቶዶክስ እምነት ተከታይ የሆነ እሺ፣ እድሜው እድሜው ከሰላሳ እስከ አርባ ውበስ? አዎ፣ እንደዚህ ነው። በሰል ያለ ረጋ ሰተን ነው የሚሻለው። እሺ፣ የሚኖርበት የተማረ የተማረ የተማረ የሚኖርበት ሀገር ሀገር ውስጥ ከሀገር ውጭ የትም ቦታ የተማረ አንደርስታንድ የሚያደርገኝ የሚያስብ የሚረዳኝ ብላለች። ስለዚህ እና እኔ ብዙ ነገር አሳልፌ ስለአደግኩኝ ያን ነገር በቃ እሱ ሁሉ ነገር አንድ ስታንዳር የሚያደርገኝ ቤተሰቦችን የሚያከብር እኔ ቤተሰቦቹን አከብራለሁ። እሺ ቁመቱስ? ቁመት ችግር የለብኝም፣ አጭርም ቢሆን ችግር የለብሽም? ችግር የለውም፣ ዋናው ፍቅር ነው። መልኩ ሲጸይም ጥቁር ቀይ ችግር የለውም። እሱ ስራ ያለው የሌለው፣ ተምረውም እኮ ተመርቆ ዲግሪ ይዞ ስራ ላይ ኖረው ይችላል። ስራ ባይኖረው ትስማሚ ያለሽ አትስማሚያለሽ? ስራ ይኑረው፣ ስራ ግዴታ ነው። እኔም ማኖር ወተዳር እዚህ ላይ ሲሪየስ መሆን ያለብሽ እሺ። አግብቶ የፈታ ልጆች ያሉት ችግር አለው። አይ አይ ኑሮ አይ ኑሮ አይ ኑሮ ችግር ነው። በኋላ ልጅ ችግር፣ በኋላ ላይ ትዳር ላይ ትንሽ አስቸጋሪ ስለሆነ ባይኖረው ይመረጣል። ኦኬ ልጅ ባይኖረው ይመረጣል። ግን አግብቶ የፈታ ችግር የለብሽም። አይ አይኑረው። እኔ አግብቶ ችግር የለውም ከፈታ ልጅ አይኑረው። ግን እኮ አግብቶ የፈታ ችግር የለውም፣ ግን ልጅ አይኑረው። ያው እሺ የፍሬ ኮድ ዜሮ ሁለት ነው። መስፈርቷ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከሰላሳ እስከ አርባ የሆነ ዋናው እንዲሰመርበት የምትፈልገው ነገር የተማረ ይሁን፣ እንዲረዳት ስለምትፈልግ መጨቃጨቅ ምናምን ስለማትፈልግ። የትም ሀገር ቢኖር ምንም አይነት ችግር የለባትም። መልኩ ምንም ቢመስል ቁመናው ምንም ቢሆን ቁመቱ ምንም ችግር የለባትም። ዋናው ስራ ይኖረው የተማረ ይሁን ኦኬ የትም ሀገር ቢኖር ሀገር ቤትም ከሀገር ውጭ ምንም ችግር የለባትም። እናም አግብቶ የፈታ ቢሆን ችግር የለባትም፣ ብዙ ግን የሌለው ይህንን መስፈርት የምታሟላ ወንድሜ ካለቅ ዜሮ ሁለት ከንቻልለ ብትሉኝ፣ ሌሎቻችሁ ሚዩት አምርታችሁ ከንቻ አለ ከኔ መስሎኝ እኮ ሄድኩ በሩ ንካሰው ዋይፋይ አልደርስም ብሎ እንዳይሆን ብዬ እሺ እና አሳልጠቀኛል እሺ እሺ። ሀይሌ ይገኛል። የሳምንት ሳምንት ያስመጥ መጨመር መጨመር የምፈልገው ነገር ካለ መስፈር። አዎ መጨመር የምፈልገው እድሜ እስከ ሰላሳ ነበረ፣ እስከ አርባ ቢሆንም ችግር የለውም። እስከ አርባ አንተ ግን ልጅ ነው የምትመስለው። የአርባ ዓመት ሴት አግብተህ ምን ልታደርጋት ነው? ወይ ኔ ተቋርጫለው መሰለኝ፣ አይሰማም። ታች ማባቺ ትሰሚያለች እንደዚህ ነው የምትመጣ። አሁን አንተ 28 ዓመት አዳምጠኝ ወንድሜ አንተ አሁን 28 ዓመትክ ነው። አንዲት አሜሪካን አገር አሁን አንተ አውሮፓ አሜሪካ የምትፈልግ ሚስት ነው የምትፈልገው። ሶ የአንተ መስፈርት የምታሟላ አንዲት ሴት የአርባ ዓመት ሴት መታ አንተ በ28 ዓመትክ እሷ በ12 ዓመት የምትበልጥክን ሴት አግብተህ እንዴት ይሆናል? ልትወልድ አሁን፣ ሴት ልጅ የመውለድ ጊዜዋም ብዙ ረጅም አይደለም እንደ ወንድ ልጅ። እና ልጅ ምናምን ሳትፈልግም ታቦ ሲይዝ፣ እሺ፣ ምርጫ ካልገባም ወንድሜ። ስለዚህ እድሜው ላይ አስተካክልልሃለው። እሁድ ዕለት ካስመዘገብከው ላይ ዛሬ የዛሬ ላይ ልጨምርበት፣ ችግር የለውም ሀይኔ ኦርቶዶክስ ኦርቶዶክስ እድሜዋ ከሀያ አምስት እስከ አርባ ድረስ እና አውሮፓ ወይም አሜሪካን አገር የምትኖር

ልጅ ካላት አልቀበላትም። ልጅ ነው። ኦኬ፣ የሀይሌ መስፈርት በእምነቷ ኦርቶዶክስ የሆነች እድሜዋ ከሀያ አምስት እስከ አርባ የሆነ አውሮፓ ወይንም አሜሪካን ሀገር የምትኖር መልክ ችግር መልኳ ችግር የለውም። ቁመቷ ችግር የለውም። አግብታ የፈታች ብትሆን ችግር የለውም። ግን ልጅ እንዳይኖራት። የሀይሌ መስፈርት ዜሮ ሶስት ነው፣ ዜሮ ሶስት። ይህንን መስፈርት እንዲሆነ የምትፈልግ ኦርቶዶክስ የሆነ እሺ፣ ኦርቶዶክስ መጀመሪያ አይናለም፣ ኦኬ። የአይናለም ኦርቶዶክስ እሺ። እድሜው ከሰላሳ እስከ ሰላሳ አምስት ከሰላሳ እስከ ሰላሳ ኖር ሀገር ውስጥ ወይም ከሀገር ውጭ ሀገር ውጭ ከሀገር ውጭ ከሀገር የትም ሀገር ቢሆን ችግር የለብሽም። ከሀገር ውጭ ብቻ ይሆን ከሀገር ውጭ እሺ። መልኩ ጸይም ቀይ ጥቁር መልክ ችግር የለውም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ በሜትር ችግር የለብኝም። ምናልባት እኔ ረጅም ስለሆንኩኝ እሱ የሚደብረው ከሆነ ነው እንጂ አንቺ ሜትር ከስንት ነሽ? እኔ ከስልሳ ስድስት ኦኬ አንቺ ሜትር ከስልሳ ስድስት ከሆንሽ እሱ ከሜትር ከሰባ በላይ ነው መሆን ያለበት። ስለዚህ ሜትር ሜትር ከሰባ በላይ እሺ አግብቶ እየፈታ ስራስ? ስራ ይኑረው። ከሌለው አትፈል አትቀበዩ። አዎ ግድ ነው፣ ስራ ግድ ነው። ስራ ከሌለ እንዴት መኖር እንችላለን? ግድ ነው። እሺ ለሴቶች ብቻ ነው ስራ ያለው እያልኩ የምጠይቀው ምክንያቱም ስፔሻሊ ሴት ነች። ወንዱ ስራ ከሌለው ወንድ ነው አስተዳዳሪ ፕሮቫይደር ወንድ ነው። ስለዚህ ወንድ ግዴታ ስራ ሊኖር ይገባል። ሴት እንኳን ስራ እንኳን ባይኖራት ቤት ታጸዳለች፣ ምግብ ለሱ ታበስላለች፣ ልብሱን አጥባ ትተኩሳለች፣ በቤት ውስጥ ታግዛዋለች። አይደለ እሱ የድሮ ነው። ያውም አሁን ላይ ሴቷም ከወንዱ እኩል ሰርታ የማምጣት ግዴታ አለባት አይደለም። ወንዱ ስራ ሳይኖረው አግብቶ የፈታ ልጆች ያሉት ቢሆን እሺ እሺ። ሳያገባ ልጅ ከፍቅረኛው የወለደ ልጅ ያለው እስከሆነ ትቀበያለሽ? አትፈልጊም? ያለው አልቀበልም። እሺ፣ ልጅም የሌለው ያላገባ ልጅ የሌለው አንዳንዴ ሳያገቡ ከፍቅረኛ ይወልዱና አላገባሁም እኔ ግን ልጅ አለኝ የሚሉ አሉ። ለዛ ጥርት አርገን መሄድ ስላለብን ነው። የአይን ዓለም መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከሰላሳ እስከ ሰላሳ አምስት ከሀገር ውጭ የሚኖር መልኩ ምንም ችግር የለብኝም፣ ቁመቱ ሜትር ከሰባ በላይ ቢሆን ይመረጣል። ስራ ያለው ይሰምርበት ስራ ግዴታ ነው። እናም አግብቶ ያልፈታ ያላገባ አግብቶ ማያቅ ልጅ የሌለው ብላለች። የአይን አለም ኮድ ዜሮ አራት ነው። የአይን አለምን መስፈርት የምታሟላ ወንድሜ ካለክ ዜሮ አራት ትጽፋለክ የመጨረሻ አምስተኛ ተመዝጋቢ መዝግቤ ከዛ ዶክተር ሀቢባ የሚለውን የኔን ሁለተኛ አካንት አስወጣውና እድሜው እድሜው ከአርባ እስከ አርባ አምስት ጎበዝ ነሽ አንቺ፣ ስማርት ነሽ ከአርባ ካለ በኋላ ዘሎ ዘሎ ዘሎ ከጠገበ በኋላ ትዳር ቤቴ ማለት ሲጀምር የዛኔ በቁም ነገረኛ ነው የሚሆነው። አርባ ከሞላ በኋላ ወንድ ልጅ አያስቸግርም። አርባ እስኪ ሞሉ ወጠጤ ናቸው። የት ሀገር የሚኖር ዱባይና ኢትዮጵያ አይሆን እንጂ የትም ሀገር ነው ችግር የለም። ማለት ከሀገር ውጭ ነው የምትፈልጊው? ከሀገር ውጭ ብቻ፣ እዚህ ሀገር እንዳይሆን። ከሀገር ውጭ ግን ዱባይ እንዳይሆን። ሀገር ውጭ በት ኖ ዱባይ። እሺ፣ መልኩ ጸይም ቀይ፣ ጥቁር፣ ጸይም ቆንጆ ቆንጆ ቁመቱስ? እኔ የምበልጥ ሪያን ረጅም ረጅም። ስለዚህ ሜትር ከሰማንያ በላይ ነው ነው እስከ ሰማንያ ይበቃል። ሜትር ከሰማንያ እሺ። እንትን ስራ ቢኖረው ባይኖረው ችግር አለብሽ? ሰራተኛ መሆን አለበት። ጎበዝ ሰራተኛ። ጭራሽ ስራ ብቻ አይደለም ጎበዝ ሰራተኛ መሆን አለበት። ጠንክሮ የሚሰራ ስራ፣ ዝም ብሎ መሄድ እና መምጣት፣ ጠዋት ተነስቶ ስራ ሄዶ መምጣት አይደለም። ጎበዝ ብርቱ ሰራተኛ መሆን አለበት። እሺ፣ አግብተው የፈታ ልጆች ያሉት ቢሆን ችግር አለብሽ? ችግር የለብኝም። ኦኬ የነቢያት መስፈርት በእምነቱ ሙስሊም የሆነ እድሜው ከአርባ እስከ አርባ አምስት የሆነ ከሀገር ጀርመን የሚኖር ዲጄ ጀማል ዲጄ ጃም የሚባል ልጅ አለ። እና አይቲንክ ያንቺን መስፈርት ያሟላል። ጥሩት፣ ሼር አርጉለት ዲጄ ጃምን። እኔ አልጨረስኩ ምሳሌ እስከ አስር ብቻ። ግን እኔ የምፈልገው የተማረ መሆን አለበት የኔ የምራሩ እና መስፈርትሽ ላይ አስገብ። የተማረ እኮ አለች እዚህ ጋር የተማረ መሆን አለበት። የተማረ ዲጄ? የተማረ እንጃ። ዲጄ ለመሆን ትምህርት ያስፈልጓል? ማሬ አያስፈልግም። ያስፈልጋል ነው እንጃ። ሙዚቃ ማወቅ መሰለኝ የሚጠበቅብሽ ዲጄ ለመሆን ትምህርት አይደነ። የተማረ የሆና የሆን አላውቅም። ዲጄ ጃም ቤተሰብ አንድ ዲጄ ጃምን ሼር አድርጉለት። የማንኛ ነበር እሱ ሲፈልግ የነበረው እስካሁን የማንኛ አልተገኘለትም ነበር። ይኸው አልሰራርገን በኛ ወጪ ስለሆነ ቀርጬ እኔ ፖስጥ ሳደርግ የዛኔ ታምናላችሁ። ምንም ችግር የለብንም ለጊዜው፣ ዋታም ነው ኢትስ ኦኬ። እሺ የእነሱ ሰክሰስፉል ሲሆን ማመን ትጀምራላችሁ።